ሁላችንም እዚህ ምድር ላይ ስንኖር አስመሳይ ነን። ወደ ራሳችን ተመልሰን እን- እኔ ማነኝ ለማለት እንሞክር። ቅኔት እችላለህ እባክህ መጀመሪያ ከራሴ ይጀምራል። አባቴ ማለት ነው። የሆነ ነገር እየሰራችሁ ትመጣላችሁ። ኮሜንት ላይ ስተት ነው የምሰሩት ነገር ስትባሉ፣ ከዛም በኋላ ለኮሜንታተር መልስ ትሮጣላችሁ ማለት ነው። ለኮሜንታተር መልስ ከመሮጥህ በፊት ምን እየሰራሁ ነው? የምሰራው ነገር ሕዝብን ያስተምራሉ? ምንስ ትምህርት አለሁ ብለህ ቆም ብለህ ለማሰብ ሞክር። ኮሜንታተሮች የሚጽፉልህ ለራስህ ብለው ነው ይሄንን አስብ ከዚች ጋር አልለይም ነው መብትህ ነው ተያይዛችሁ ፈልጋችሁበት ቦታ የዱኛ ምን አገባን አይመለከተንም ለምን ኤርሚላን ይናገሯታል ነው ይህ ሁሉ ዛሬም እንደዚ ተለጣጥፎ መቶላችኋል ማለት ነው አያችሁ አደለ ሁላችንም እዚች ምድር ላይ ስንኖር አስመሳይንን ወደ ራሳችን ተመልሰን እኔ ማነኝ ለማለት እንሞክር እናመሰግናለን ይህን ስላልከን ይገባናል ሲያንሰን ነው ይሄም ማለት ነው፣ ይገባናል ማለት ነው። ጤና ይስጥልኝ እንዲናች ደህናናችሁ ሆይ አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ይላላችሁ። አመሰግናለሁ። ሰላማችሁ ብዝት ይበልልኝ በያላችሁበት አለም ዳርቻ። ይህንን ነገር ሳይ አላስችል ብሎ ነው አሁን የመጣሁት። ሀብርሽ ልክ ልኩን ልንገረው እስኪ ማለት ነው። ከራስህ ነው የሚጀምረው መጀመሪያ ማለት ነው። አስመሳይነትም ሆነ ምንም ከራስ ይጀምራል። ይህንን ልታውቅ ይገባል ማለት ነው። ራሳችሁ ናችሁ እኮ ይህንን ስራ ያመጣችሁት እንጂ እኛ አይደለንም። ተመልካች እኮ ምንም ጥፋት የለበትም። እዚህ ጋር በመጣችሁት በ የምስሩ ስራ ነው ሀሳብ አስተያየት የሚሰጣችሁ ማለት ነው። እና ቅመሞች ደግሞ እንትን አይደሉም ማለት ነው። ራሳቸውን የሚያውቁ ናቸው። ማንኛውም ሰው ራሱን ያውቃል። ራስህ ወክለህ ነው እንጂ እዚህ ጋር መናገር ያለብህ የማንንም ማንንም መናገር የለብም። ምክንያቱም እኔን አታቅም ማንንም አታቅም። ስለ ራስ ብቻ ነው እዚህ ጋር ወክለህ ማውራት ያለብህ ብዬ ነው የማስበው። ያም ሰው የሚጠቅምህን ሲነግርህ ያም ሰው የሚጠቅምህን ነገር ምክር ሲሰጥ አንተ ወደ ሌላ ነው የምትወስደው። እና በጣም ነው የተግርምኩት። አብሬት ዛሬ ፖስት ያደረገውን አይታችሁታል ብዬ ነው የማስበው። እኔ ማነኝ ማለት አዎ፣ ራሳችን እኛ አዎ፣ ልክን እኛ ማነን? ራሱን ራስህን፣ ራስ ታውቃለህ። ራሳችን ራሳችን እናውቃለን። ስለዚህ ህዝቡን ስለዚህ ሳይሆን አስመሳይ ነው ማለት የነበረብህ ከራስ ይጀምራል። አለቀ። እኔ ምንድ ነው እየሰራሁ ያለሁት? ለህዝብ ምንድ ነው የማስተምረው? ለህዝብ ምንድ ነው እያሳየሁ ያለሁት? ይሄ ነገር ህዝብ ሲያዩ ያስተምራሉ ወይ፣ ትምህርት ያሳየናሉ እንዴ? አብርሽ ነገሩን ካልክ እኮስ ከስታጥ ጥግ ድረስ እንነግርሃለን። አንተ ሲጀመር ስራ እንደሆነ እየሰራ ያለው እናቃለን። እንዲህ አይነት ስራ ግን እኛ ምንም አይደለም፣ ምናችንም አይደለም። ምክንያቱም እንዲህ አይነት ስራ እንዲዝ ተሰርቶ የመጣው ብር ምንም አይሰራም፣ እመነኝ። ማለት ነው ማለት ነው የምሬ ነው የምለው። ዙረህ ደግሞ ለኮሜንታተር መልስ መስጠት ነው ነው የሚያናድድ ማለት ነው። የሆነ ነገር ሰርታችሁ በዛ ቪዲዮ አስተያየት ስትሰጡ ለምን መልስ ሰጣችሁ፣ ለምን እንዲያረጋችሁ ነው እያላችሁ የመጣችሁ ታለቃቅሳላችሁ። መጀመሪያ ምን የሚያቀርቡትን ቪዲዮ ከመኮሰታችሁ በፊት ቁማችሁ አስታውላችሁ ይውት ይሄ ቪዲዮ ቢሄድ ጥሩ ነው ወይ? ጥሩ ትምህርት አለው ወይ? ህዝብን ያስተምራል ወይ ብላችሁ እኛ ምን አገባን? እኛ እኮ ሄርሚላንም አንተም የሀገራችን ልጆች እህታችን ናት፣ ወንድማችን ነን ነህ አንተም ነገር ግን እኛ ሩታ ጋር ሆነ እንዲናየ ነው የፈለግን እንጂ ለሌላ ነገር አይደለም። እንደዚያ ያልንህ ማለት ነው። እኛ ከሰላሳ ስድስትም ጋር እኛ ምን አገባን? እውነቴን ነው የምናገረውና ይሄ ለመተቸት አትሩጥ ልል ፈልጌ ነው ማለት ነው። ተመልካሽ እንደውም ልታከብር ይገባል። አባቴ ከ400 ምናምን ሺህ ያደረሰ ተመልካሽ ነው። ለተመልካሽ ክብር ሊኖራችሁ ይገባል። እውነት ለመናገር ተመልካች ከሌለ እናንተ ዜሮ ናችሁ። እመኔ ማለት ነው ተመልካች ነው። እዚህ ጋር ያደረሰ የእውነቴን ነው አራት መቶ ሀያ ምናምን ሺህ ያደረሰት ተመልካች ነው አይደል? ይሄንን ልታውቅ ይገባል። ስለሚወዱ ስለሚያከብሩህ ነው እየተመለከቱ ያሉ። ክብር ለነሱ ይገባል እንጂ ከራሳችሁ ጀምራችሁ አስመሳይ ምናምን ብለህ ፖስት ማደርገት ትክክል ነው ብዬ አላስብም ማለት ነው። እውነት ስነግርህ አንዳንዴ ሰው ይጠቅማል። ብላችሁ ኮሜንት ስትጽፉለት ወደ ሌላ ነገር ነው የሚወስደውና ማለት ነው። ብቻ ዛሬም ደግሞ ከዚህ ጋ መንጣቱ እናቴ እኛ የታው ስንለው አልሰማም። ምክንያቱም እየሰሩ ያሉት ስራ ነው፣ እና ስለዚህ እኛ ምን አገባል ልላችሁ ፈልጋለሁ ውዶች እዬ እና ዛሬ አብርሽ ያው በስዲ ብልትታጠፍ ፈልግህ ነው ያንን ፎቶ እና ያንን ጽሑፍ ጽፈህ እየለጠፍከው ይመቻ፣ አባቴ ግን የሚጠቅምህን ነገር ነው ሰው የሚነግርህ ለአንተ አስበውልህ ነው። ለአንተ የሚጠቅምን ነገር ነው ሰው የሚያስረዳ የሚነግርህ። ያንን ሲነግሩ ለምን አሉኝ፣ ለምን ነገሩኝ፣ ምን አረኳቸው ምናምን ብለ ሰውን ባታማረር ጥሩ ነው ብዬ ነው የማስበው። እኛ ይሄንን ነው ምለው ውዶችዬ፣ እናንተ እስኪ ሀሳባችሁን ስጡ። ሻወር ከማን ይጀምራል? ከራስ ይጀምራል አይደል? ራስን ጥርት አድርጎ እኮ ነው ራስህ እኮ ነው ጥርት ያለ ቪዲዮ ለሰው የሚያስተምር ስትለቅ እኮማ ኮሜንቱም ጥሩ ኮሜንት ይጻፍልሃል። አለቀ። አየህ፣ ከራስህ ሲጀምር እኮ ነው። አንተ ነህ ሚዲያ ላይ የሆነ እየለቀክ ይህንን ቪዲዮ እያልክ እየለቀክ የምታሳይ አንተ እኮ ነው። ሌላው ሰው በምን አስመሳይ መሆኑን አወቅክ? በዚህ ምድር አላለም፣ እርቅ ለራስ ተጠቀቅ። በዚህ ምድር እንዴት የውሸት የውሸት እንዲሰራህ፣ አንዴ ቀን ጉድ እንዳትሆን ወደ ፈጣሪ ሁን። አባቴ እንደዚህ የውሸት ስራ የውሸት ስራ ብር ብቻ ብር ብቻ እየሰበሰብክ እየሰበሰብክ ከዛ በኋላ ከብርህም ሳትሆን ከምንም ሳትሆን ውድ እንዳትሆን ጠንቀቅልትል ይገባል። እንዲ ፍትነት ስመክር አብርሺ፣ ይሄ ነው ይህን ነው የምመክር። አንቺ ደግሞ መብትሽ ነው የኔ እናት፣ እንኳን ደረቱ ላይ ቀርቶ አይደለም፣ እንደ ፈለግሽ አድርጊው። እኛ ምን አገባን፣ አይመለከተንም። እንደ ፈለግሽ አድርጊው፣ የኔ እህት፣ እንደ ፈለግሽ አድርጊው። አዎ አንቺንም ያው በቲክቶክ ብዙ ነገር እያሎች ስለሆነ በቃ ለምን ይናገሩና፣ እንደው በቃ መብታችኑ መስራት አለብን፣ ፈልግ ነው ቦታ መድረስ አለብን ነው መብታችኑ፣ ድረሱ ድረሱኛ፣ አይመለከተንም። ግን በተመልካች ላይ ባትፈርድ ጥሩ ነው ብዬ አስባለሁ። ተመልካች ስለሚወድ ስለሚያከብርህ ነው ትክክለኛ አስተያየት የሚሰጥህ ትክክለኛ ነገር የሚሰጥህ ተመለስ የሚልህ። ግን እንዲዚህ የሚሰጣችሁን ጀግና በርቱ፣ ጀግና ጀግና የሚልህን ነው መሰለኝ የምትፈልገው ጀግና በርታ ሄርሜላ እና ብርሽ ወደፊት የሚልህን ነው መበር የምትፈልገው፣ ይመስለኛል እና ይህን ነው የምለው። ሌላ ከዚህ በላይ ማለት የምፈልገው ነገር የለኝም። እወዳችኋለሁ፣ አከብራችኋለሁ። እንግዲህ ይሄን ቤት ቻናል ላይ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ በአዳዲስ ነገሮች ብቅ እላለሁ። እስከዛ ሰላማችሁ ብዝት ይበልልኝ። ሁላችሁንም እወዳችኋለሁ። መልካም ውሎ። ሰው በገዛጁ ነገር እንዲወረ ጉድ እኮ ነው፣ ጉድ ነው። የራሱን ጥፋት ወደ ሌላ ልክክ